ሰላም እንዴት ናችሁ ተመልካቾቼ። በዛሬ ቪዲዮአችን የእርድ ማስክ ነው የምናዘጋጀው። የእርድ ማስክ ለፊታችን በጣም በርካታ ጠቀሜታዎች አሉት። ከጠምክ የሚጠቅሙን አንደኛው ነገር ምንድን ነው? ፊታችንን ውጥር ያደርግልናል። በጣም የተስተካከለ ፊትና የአማረ ፊት እንዲሆን ያደርግልናል ተመልካቾቹ በእርድ በነገራችን ላይ በጣም ምርጥ ከሚባሉ ነገሮች አንዱ ነው። እኔ ራሴ ሞክሬ በላሴ ላይ ሞክሬ የተጠቀምኩትንና የወደድኩትን እኔ የተጠቀም የወደድኩትን ይዤላችሁ የመጣሁት ይህንን የእርድ ማስክ ለማዘጋጀት አንድ ማንኪያ እርድ ያስፈልገናል። አንድ ማንኪያ እርጎ ያስፈልገናል። አንድ ማንኪያ ወተት ያስፈልገናል። እንዲሁም ደግሞ አንድ ሁለት ማንኪያ የሚሆን የሎሚ ጭማቂ ያስፈልገናል። በመቀጠል ፊታችንን ከጸዳን በኋላ ተቀብተን ከአስራ አምስት እስከ ሀያ ደቂቃ ድረስ ወይም ደግሞ ፊታችን ላይ የተጠቀምነው ማስክ እስከሚደርቅ ድረስ እናቆየዋለን። በመቀጠል በደንብ መታጠብ ነው። በደንብ ከታጠብን በኋላ ፊታችንን ሞስቸራይዝድ እናድርገዋለን። ማንኛውም ነገር መጠቀም ትችላላችሁ። በጣም ቆንጆ ነው። እንድትጠቀሙት ነው የምመክራችሁ። ፊታችሁን በአንድ ቀን ለራሱ ለውጦ ማየት ትችላላችሁ። በአንድ ቀን እኔ በጣም ብዙ ጊዜ የምወደው የእርድ ማስክ ነው። በጣም ብዙ አሉ፣ ግን ይሄ ደግሞ የበልጥ በጣም ቆንጆ ነው። ፊታችሁን ለስላሳ እና ያማረ እንዲያደርግላችሁ ከሚያደርጉት አንደኛው ነው እርጎ ነው። የእርድ ማስኩን ስሰሩ እርጎ ማድረግ እንዳትረሱ። እርጎ የማታገኙ ከሆነ ወተት መጠቀም ትችላላችሁ። አጠቃቀሙ እንዴት ነው? በሳምንት ሁለት ጊዜ ወይም አንድ ጊዜ ነው። በሳምንት አንዴ ወይም ሁለቴ የተጠቀሙት በጣም ቆንጆ ነው። ውጤቱን በአጭር ጊዜ ውስጥ ታዩታላችሁ። እኔ ብዙ ጊዜ የምጠቀመው እሱን ነው። ተመልካቾች ዛሬ ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ተመልካቾች እንደዚህ በብሩሽ እንትንለዋለን በፊት መቦሩሻ የማስከሪያም